በወልቂጤ ከተማ 25 ኪሎ ሜትር የሚሸፍን የኮሪደር ልማት ግንባታ እየተፋጠነ ነው። አስተዳዳሪው በጉራጌ ዞን ወልቂጤ ከተማ 25 ኪሎ ሜትር የሚሸፍን የኮሪደር ልማት ግንባታ እየተፋጠነ መሆኑን የከተማ አስተዳደሩ አስታወቀ። በከተማዋ የኮሪደር ልማት ስራው እንድጠናከር ልማቱ በሚከናወንበት አካባቢ ንብረታቸውን በማንሳትና ይዞታቸውን በመልቀቅ የበኩላቸውን እየተወጡ መሆኑን የከተማ ነዋሪዎች ገልጸዋል። የከተማ አስተዳደሩ ከንቲባ ሙራድ ክድር ለሚዲያ እንደገለጹት በከተማዋ 25 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ በመፋጠን ላይ ይገኛል። የኮሪደሩ ልማትም በወልቂጤ ከተማ የሚካሄደውን ከፍተኛ ንግድ እንቅስቃሴ በሚያሳልጥና የነዋሪውን የልማት ፍላጎት በሚያሳካ መልኩ እየተከናወነ መሆኑንም ተናግረዋል። የኮሪደር ልማቱ 25 ኪሎ ሜትር እንደሚያካትት ገልጸው ልማቱን ውጤታማ ለማድረግም ሕዝቡን በማወያየት በማሳተፍና ከአዲስ አበባ ከተማ አስተዳደርም ልምድ መወሰዱን ገልጸዋል። እንደ ከንቲባው ገለጻ የኮሪደር ልማት ስራው በከተማው በአራት ሳይቶች ተለይተው እየተከናወነ ይገኛል። እነዚህም በተለምዶ አደባባይ ተብሎ ከምጠራው አካባቢ አንስቶ እስከ ኮሌጅ፣ ከአፓርታማ እስከ ጉብሬ አደባባይ፣ ከጉብሬ አደባባይ ታች ገበያ ወይም መስጊድና ወልቂጤ ዩኒቨርሲቲ እስከ ጉብሬ አደባባይ ድረስ ያካተተ ነው። የኮሪደር ልማት ስራው የአረንጓዴና መዝናኛ ስፍራዎች፣ የእግረኛ መንገዶች፣ የሳይክል መጋለቢያ እንዲሁም መናፈሻዎችን ባካተተ መልኩ ነው እየተከናወነ መሆኑን ከንቲባው ጠቁመዋል። በልማቱ ከተማዋን ከማስዋብ እና ተወዳዳሪነቷን ከማሳደግ ባለፈ ለበርካታ ዜጎች የስራ እድል መፍጠር መቻሉን ጠቅሶ የህብረተሰቡም የስራ ባይል እየተቀየረ መምጣቱን ነው ተናገሩት። በግንባታ ሂደት ላይ ለሚገኘው የኮሪደር ልማት ስራ ከ400 ሚሊዮን ብር በላይ በጀት ከአስተዳደሩና ከማህበረሰቡ ተሳትፎ መመደቡንም አክለዋል። በኮሪደር ልማት ስራው በበጎ ፍቃድ አገልግሎት የጉልበት ስራ በማገዝ ልማቱ እንድፋጠን የበኩሉን እየተወጣ መሆኑን ወጣቱ ቶፊቅ እንድሪያስ ተናግረዋል። በተለያዩ አካባቢዎች የተተገበረው የኮሪደር ደር ልማት ስራ ያስገኘውን ጥቅም በማየቱ ለድጋፍ መነሳቱን ጠቁሞ የከተማ ወጣቶችም ልማቱን ከመጠየቅ ባለፈ ለልማቱ ውጤታማነት የራሳቸው አስተዋጽኦ ማድረግ እንዳለባቸው መክረዋል። ለከተማዋ ልማት የበኩላቸውን ለመወጣት መዘጋጀታቸውን የተናገሩት ደግሞ ሌላኛው አስተያየት ሰጪ አብዱል ሰመድ አስፋው በአሁኑ ወቅት የተጀመሩ የኮሪደር ልማት ስራዎች ከተማዋ ለረጅም ዓመታት ሳታድግ የቆየችበትን ሁኔታ የሚቀይር መሆኑን አስረድቷል። በተለይም ከከተማዋ መንገድ መጥበብ ጋር ተያይዞ በዋና መንገድ የምስተዋለውን የትራፊክ እንቅስቃሴ መጨናነቅ በኮሪደር ልማቱ መፍትሄ ይሰጣል የሚል እምነት እንዳላቸውም ተናግረዋል። ሚኪንኝ ከሚኪታቡርንፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።